ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። እውነት ለመናገር ብሩኬ አሁን ላይ በጣም ነው የከፋው በጣም በጣም። ማለት የሆነ በቃ እንደ ተረበሸ ያስታውቃል። ፖስት ያደረገው ነገር ነበር እና ፖስቱን ትናንትና ነው ያደረገው፣ ግን እኔ ያየሁት አሁን ነው እና እጅግ በጣም አሳዛኝ ነገር ነው ፖስት ያደረገው እሱም ምንድን ነው የሚለው? ከንቱ ነኝ ፍቅር ከሌለኝ ነው። እና ጥቅሶች አሉት። ጥቅሶቹ ደግሞ ሀብታም ብትሆን፣ ታዋቂ ብትሆን፣ ቆንጆ ብትሆን፣ አዋቂ ብትሆን፣ ያው ዞሮ ዞሮ ሁላችንም አፈር ነን ብሎ የአንድ አይነት መቃብር ነውና። ሁላችንም አንድ ቤት ነው የምንገባው፣ አንድ ጉርጓድ ውስጥ ነው የምንገባው። ማለት ዛሬ ላይ ፍቅር ከሌለን ሀብታም ብንሆን፣ ጥሩ ዘማጅ ቢኖረን፣ ጥሩ ቁና ቢኖረን፣ ጥሩ ትምህርት ቢኖረን፣ ነገ ጧት ሁላችንም ወደማይቀርበት ተጓዦች ነን እና ሞት ያለ ክፋት ባይኖር አይነት ነገር ነው ብሩኬ ፖስት ያደረገው ነገርና ሁሌም አነግራቸዋለሁ። ብሩኬ ሲከፋው ወይም ደግሞ የሆነ መጥፎ ሙድ ውስጥ ሲሆን ብዙ ጊዜ መንፈሳዊ ነክ ነገሮችን ነው ፖስት የሚያደርገውና ይሄ ነገር አልፎ ይሄ ቀን አልፎ ሌላ አዲስ ቀን መጥቶ ልክ እንደ በፊታቸው ወደ ፍቅራቸው ተመልሰው ለማየት የእውነት እጅግ በጣም እየናፈቀኝ ነው። የምር በጣም እያዘን በቃ ሁላችንም እያሳዘን ነው። ምክንያቱም ከቀን ቀን የሚያሳዩን አክት እነሱም ከዛሬ ነገር እየተሻለ ይመጣል ስንል እነሱ እየባሰባቸው እያባሱት ነው የሚመጡትና እንግዲህ መጨረሻው ምን እንደሆነ አላውቅም። ግን አንድ ነገር ማለት የምፈልገው ነገር ለሀይምዬ ነው ብዙ ጊዜ እኔ የሀይሚ ስህተቷን አለባብሼ አልፌ አላቅም። ያው አንዳንድ እህቶቼ የሀይሚን ስህተት ለምንድን ነው የማትናገሪው ትሉኝ ያላችሁና፣ ስህተቷን እኔ አልፌ አላቅም ውዶች፣ እናገራለሁ። ስቲል የእሷን ጥፋት የብሩኪንም ጥፋት እናገራለሁ። እነሷ ጥፍተው አለባብሼ አላልፍም። መናገር ያለብ፣ ግን ደግሞ እኔ መሳደብ ወይም ደግሞ ማስቀየም አልፈልግም። ይህ ቀን ስለሚያልፍ እንኳን አይደለም እኔ እነሱ ነገ ታርቀው ሌላ አዲስ ቀን ስለሚሆን እኔም ደግሞ መጥፎ ቃል መናገር ወይም መሳደብ አልፈልግም። ማንንም ቢሆን ማስቀየም አልፈልግም፣ ምክንያቱም ነገ ሌላ ቀን ነው። የሚያስተዛዝብ ነገር መናገር ደግሞ ትርጉም የለውም፣ ጥቅም የለውም። ነገ ጧት መተዛዘብ ነው ትርፉና ያው ማይሆን ቃል መናገር አልፈልግም። ግን ነግሬያቸዋለሁ ትናንትና ዳኒሜት መሄዷ ሀይሜ ድብን አድርጋ እንዳጠፋች ተናግሬያለሁ። ግን ደግሞ የሄደችው ዳኒን ፈልጋ ነው ብላችሁ ታስባላችሁ ውዶች? እስከ ነገሩ ጥፋቷን ከነ ምክንያቷ ነው የተናገርኩት። ምክንያቷ ብሩኬ ነው የሄደችበት። በቃ ክሱን ለማስቆም ነው የሄደችው። ከዛ በኋላ ድንገት መጣችባት አለቀ እንጂ። እስኪ እንደው እኔን ተዊኝ፣ ችግር የለውም እስኪ ላዳላም ላለባብ ስም ግን እናንተ እንደው ትክክ በትክክለኛው፣ እንደው አይመሯችሁ አስቡና፣ ሃይሚ ዳኒን ፈልጋ የሄደች ይመስላችኋል? ዳኒን ብላ የሄደች ነው የሚመስላችሁ? ዳኒ ቤት ሃይሚ ወይም ብሩኬን ለማናደድ ሲጀመር ማለት ነው። ብሩኬን ለማናደድ ቢሆን እራሱ በዚህ ጉቶ አይደለም ብሩኬ የሚናደደው ቢያንስ ከብሩኬ የተሻለው ሰው ጋር ስትሄድ ነው እንጂ ሀይሚ ሊናደድ ብሩኬ ሊናደድ የሚችለው እዚህ ጉቶ ጋር ስለመጣች አይደለም እንዴ! ብሩኬ እኮ የተናደደው ሃይሚን እሱ በሌላ አይኑ እያያት እንደሆነ ስለገባው ሀይሚን እንዳይጎዳት ነው እንጂ ሀይሚ ብሩኬን በዳኒ ትቀይረኛለች ብሎ አይደለም። ይሄ ጉቶ ማለት ነው፣ ቢጨበጥ ቢጠበስ ራሱ ይሸታትም። እውነቴን ነው የምነግራችሁ። እንዴ እንዴት ነው እንደዚህ ሊሆን የሚችለው? ማለት አንዳንድ ጊዜ ግምትም ቢሆን እኮ ይሆናል ተብሎ ነው የሚገመተው። ማለት ይሄን በገመተው ሊሆን ይችላል በሚል ነው የሚገመተው። እኔ ግን በሃይሚ አስባበት ብሩኬን ለማናደድ ወይም ደግሞ ዳኔን ፈልጋ እንደማትሄድ ውስጤ ያውቀዋል። ግን ደግሞ ያጠመዳት ወጥመድ አለ። ያንን ወጥመድ ነው ያ ወጥመድ ነው እያሮጠ የሚወስዳት ብዬ ነው ያሰብኩት። እና ያም ቢሆን ደግሞ ሀይሚ፣ አትሄጂ፣ ትክክል አይደለሽም፣ እሱ ጋር እራቂ ከሱ ብዬ አንድ ጊዜ ብቻ አይደለም መቶ ሺህ ጊዜ ተናገሪያለሁ። ስለዚህ የሀይሚን ጥፋት ማለባበስ አይደለም ምን ያላለባበስኩም ሌላው ግን አሁንም ቢሆን ደግሜ የምናገረው ነገር ሀይሚ ደግመሽ እዚህ ሰውዬ ጋ ከሄድሽ፣ እውነቴን ነው፣ እኔ በቃ ተስፋ ቆርጣለሁ አንቺ ላይ። እውነቴን ነው የምልሽ፣ እባክሽ እንዴ፣ እኛም አንሰቃይ በቃ ይሄን ሰውዬ ታይ። ብድርሽን መለሽ፣ ብድር ከሆነም ብድርሽን መለሽ አይደል? ትላንት በቃ፣ ከዚህ ሰውዬ ራቂ። አያስፈልግሽም፣ አያስፈልግሽም ምክንያቱም አንቺ ብሩኬን ለማዳን በሄድሽ ቁጥር ብሩኬ ደግሞ ልቡ እየተሰበረ ነው። አንቺ በአንቺ መሄድ ማለት ነው። አንቺ ምናልባት የራሰሽ ምክንያት ይኖርሻል፣ የራሰሽ ጉዳይ ይኖርሻል። ይሄድሽበት ማለት ከእሱ ጋር የተያያዘ ማለት ነው። አስበሽ ሄድሽው ሌላ ነው፣ ግን ደግሞ ብሩኬ ሲያይ የሚሰማው ስሜት ሌላ ነው። ይሄን ሲያይ ሌላ ስሜት ልክ አንቺን ከሶሲ ጋር እንዳገኝሽው እንደሚሰማው ብሩኬንም ይሰማዋል። ስለዚህ ሃይሚ ከዚህ ሰውዬ ራቂ፣ አሁንም በፈጠረሽ በፈጠረሽ ብሩኬንም አታሳዝኙት፣ እኛም አንዘንብሽ። በቃ ብሩኬ በጣም ይሁን በቃ ልቡ እንደተሰበረ እንዳዘነ ምናምን ያየሁት ትናንትና ፖስት ባደረገው ነገር እና ፈጣሪ ልባችሁን የሁለታችሁም የሃይሚም የብሩኬም ልብ የሚጠገንበት ጊዜ ይምጣልን፣ በቃ ፈጣሪያ እንዳርጋችሁ ከዚህ በላይ ምንም ልላችሁ አልችልም። እኛ ልባችን ደማ በእናንተ እና፣ እባካችሁ እባካችሁ በቃችሁ። ስለፈጠራችሁ አምላክ ተቃጠለን እኮ በገዛ ስልካችን። ወይኔ፣ በስመ አብ ተቃጠለን፣ አይገልጸውም፣ ተቃጠለን። እኔማ ሰሞኑን አሞኛል በዛ ላይ ድምጼ እንደምታይ ሰሞኑን ማውራበት ዛሬና ትላንት ማውራበት ድምፅ አንድ አይደለም። ግን በቃ ዝም ማለት አልችልም። ምክንያቱም ያው ተኝታችሁም ሆን አረፍ ብላችሁ ስልካችሁም መነካካታችሁ አይቀርም ና ስልካችሁን ስትነካኩ ደግሞ የምታዩት ነገር ብዙ ነው እና ዝም እንድትሉ የሚጋብዝ ነገር አይደለም እና ከባድ ነው። ፈጣሪ ለሁላችንም ማስተዋል ይስጠን። ለሀይሜም ሆነች ለብሩኬም ሆነ ማስተዋሉን ሰጣችሁ ወደ ራሳችሁ ይመልሳችሁ። ሌላ ምንም ማለት ሁለታችሁ የሚሄዳችሁበት ያለው መንገድ ትክክል አይደለም።